ውድ ማለት አሁን ነው አብርሽ ሩታን በብር ገዝቷት ነው እንጂ ፍቅረኛው ወይም ሚስቶ አይደለችም፣ ለምትሉ ሰላም ጤና ይስጥልኝ። ውድና የተከበራችሁ አድማጭ ተመልካቾች፣ በምለው አለም ላይ ለምትገኙ ውድ የዜድሾ ቤተሰቦች በያላችሁበት የአለም ዳርቻ ሰላማችሁ። እዛ ላይክ እሸር እያደረጋችሁ አስተያየት ኮሜንት ስጡ እላለሁኝ። እንግዲህ የቀለጠው መንደር ዛሬም እንግዲህ አድናቄ ወይም ከአንድ እንግዲህ ከማውቃቸው ሰዎች ከዛው ከቡታጅራ ውስጥ ማለት ነው ያነጋገርኳቸው ሰዎች ከዚህ ቀደም ከዛሬ ስድስት ወር በፊትም ፎቶዋ ሲላክልኝ የነጽ ፎቶ ጠይቄ የነበረ ካብርሽ ጋር ምናምን የተነሳችሁን ፎቶ ማለት ነው። ታዲያ የሰፈሩ ሊናት ለፎቶሾፕ ብላ የተሰራቸውን የተነሳችሁን ፎቶ ዛሬ ደግሞ ፍቅረኛዬ ነው ብላ መንጣቷና እንዲሁም ከነ ዊናና ከነ ኢሉ ጋር አብራ ስሰራ የነበረች ልጅ እንደሆነች ሁላችንም እናስታውሳለን። ስለዚህ የተሰራው ሴራ ምንድን ነው? ዩቱብ ቻናል እነ ፍቅር እንደከፈቱላት ነው መረጃው የደረሰኝ። ስለዚህ ይሄ ሁሉ ሴራ የፍቅር ሴራ ነው ማለት ነው። በጣም ነው የሚገርመው። ፍቅር ግን ይህንን እንዴት ታረጋለች? በጣም ነው የገረመኝ። አብርሃም ላንቺ ብዙ ነገር ሆኖልሻል ብዙ ነገር አድርጎልሻል ዩቱብሽን አሳድጎልሻል እንዲሁም የፍቅር ዳይበሮችና ገንዘብ ከፋፍለው እንደሆንም ከመረጃ ምንጮቼ እየሰማሁት ነገር ነው ማለት ነው አብርሽ ዋሽቶኛል ገንዘብ ከፍሏት ነው የሚያሰራው ምናምን ለምትዩ ነጽ ውሸትሽን እንደሆነ ነው ነው የሰማሁትኝ ውሸት ነው እመኑ ን የምላችሁ አብርሽ ራሱ ለዚህ ቪዲዮ ምላሽ እንደሚሰጥበትም ባለሙሉ ተስፋ ነኝ ሩታ ጭንቀት ውስጥ ናት ምናምን ለምትሉ ሩታ ምንም የሆነችው ነገር የለም። ሰላም ናት፣ በቤቷ ነው ተከብራ ያለችው። ሚዲያውን እያንቀሳቀሱት ያሉት የፍቅር ዳይበሮችን ቢሆኑ ፍቅር ግን ፍቅር አሁንም የምልሽ ማለት ነው፣ ለኦዲየንሶችሽ አንዳንድ ነገር መናገር አለብሽ። አንቺ እንደሆነ ስር ሰደድ ሴት እየሆነሽ ማለት ነው እንደው ምንስ ቢሆን ምንስ ምንስ ቢሆን አብርሽን ለመጉዳት የማታረጊው ጥረት የለሽም። ይሄ ሁሉ አንቺ ነሽ። ይሄ ሁሉ አንቺ ነሽ። ዛሬ አብርሃምን መኪና ስላለው አብርሃም ራሱን ስለቻለ ከወደቀበት ስለተነሳ መቼም የወደቀን ሰው በምሳር ለመቀጥቀጥ እንጂ ለማንሳት የሚሯሯ ሰው የለም። ታዲያ አብርሃምን ምቀኛ ሆነውት አብርሃም በተለያየ ዩትዩበሮች ላይ ቻናል እየከፈተ እንዲሁም የተለያየ ኢንተርቪው እያደረገ በመምጣቱ የብዙዎቹ ጭንቀት እንዲሁም የቡታጅራ ጭንቀት እንደሆነ ተሰምቷል። ስለዚህ አሁንም ቢሆን እኔ የሰፈሬሊ ሲያድግ ከኔ ሲበልጥ ደስ ሊለኝ ይገባል እንጂ ምንም የቅናት መንፈስ ሊያንገበግበኝ አይገባም። ስለዚህ ኦዲየንስ ቻችን ተረጋጉ። ይሄ አብርሃም ታደሰ የተነሳው ፎቶ ተማሪ እያለ እንደሆነና እንዲሁም ልጅቷ የሰፈሩ ልጅ እንደሆነች እንዲሁም እሱ እሷ ስለምትፈልገዋለች አብርሃም ግን እንደማይፈልጋት ነው። ከነጻ ጋር ያለው ነገር ምንም ነገር የለም ማለት ነው። አብርሃም ስንተኛ ሚስትናት ይቺ ደግሞ ምናምን እያላችሁ ሩታን ለማሳመም ወይም ሩታን ጭንቀት ውስጥ ለመክተት የምትሯሯጡ አንዳንድ ልጆች መቼም ሴት ናችሁ፣ ነገ ጠዋት ሴትን ትወልዳላችሁ። ግፉን በራሳችሁ ጠብቁ ስል ከዚሁ አሳስባለሁኝ። በጣም ነው የሚያሳዝነው እንግዲህ አንድ ነገር ኩሽ ባለ ቁጥር ያዙ ልቀቁኝ የምትሉት እንዴ። በቡታጅራ ውስጥ አንድ ወንድ ብቻ ነው እን ያለው አብርሃም ታደሰ ብቻ ነው። ዛሬ ትዳሬ ብሎ ሚስቴ ነብሰ ጡር ናት ብሎ ሚስቱ ነብሰ ጡር እንኳን ሆና የማታምኑ አላችሁ። ጨርቆት ትፋ ነው የሆነ ጎማ አድርጋ ነው ምናምን ትላላችሁና ይሄ ቀልድ አይደለም። ይሄ ልጅ ማለት ትልቅ ክብር ነው፣ ቀልድ አይደለም ማለት። ልጅ ማለት ዓለም ነው። እንደ ምን ሆናችሁ ነው? ምን ሆናችሁ ነው እንደዚህ ያዙ ይልቀቁኝ የምትሉት? እኛ እኮ አብርሃም ሩታን የሆነ ነገር ቢያደርግ እኮ አንፋተውም አንፋታውም። ሀቂቃ ሐቂቃ ነው የምነግራችሁ። ማንም ሰው ዝም አይለውም አብርሃምን። ግን አብርሃም እንደዚህ የሚያደርግ ልጅ አይደለም። አብርሃም ለሴት ልጅ ረስፔክት ያለው ልጅ ነው። አብርሃም ሩታን በቤተሰብ ነው ያገኛት። ስለዚህ እናንተ ዝም ብላችሁ በየሄዳችሁበት የምትነፍሱ በየሄዳችሁበት የምትሳደቡ ሩታ ደግሞ መስሚዋ ጥጥ ነው። አብርሃም ትናንትና ወደ ቡታጅራ መሄዱ ጥፋት አጥፍቷል ለምን ስትሉ ቪዲዮ ሲለቀቅ መቼም ኖቲፊኬሽን፣ ወይም ሰው ሳይልክለት ሳይ አይቀርም። ስለዚህ ነገሩን ለማረጋጋት አርፎ ቁጭ ማለት ነበረበት። መቼም የኢቶበር ነገር ታውቃላችሁ። ዛሬ ወይ እንገናኝ ብላ በሰው አሽደውላ ቢገናኙስ ምንድን ነው የሚፈጠረው? ነገሩን ያው እኔ ባለትዳር ነው ብሎ ነው የሚመልሳት። ሴት ልጅ ስትንዘላዘል አያምርም። እንደው ወንድ ልጅ ሲጠይቅ እኮ ነው እንጂ የሚያምረው። ሴት ልጅ ጠይቃ ያውም በሚዲያ ወጣ። የቦታ ጅራ ሴቶች ግን ቤተሰብ የላችሁም እንዴ? እዚህ ፍቅር ስታለስ ነበር፣ እዚህ ደግሞ አንቺ አሁን እየመጣሽ ፍቅር እንደዛ ከፈመሰች በኋላ ይኸው ዛሬ ደግሞ አንቺ እንደዚህ መጠሽ እያለቃቀሽ ነው። ስለዚህ እኛ ምንም አናምንሽም። መረጃ እንጭ፣ ምንም አይነት መረጃ ሲጀመር የለሽም። እኔ ከዛው ከቦታው ላይ ከዛሬ ስድስት ወር በፊት ነው። ምንም አይነት መረጃ የለሽም። ውሸት እና ኢሉን ታውቂያለሽ እነ ዊናን ታውቂያለሽ። ከ ከነሱ ጋር እነሳሱ ነው ከፋፍተው እነ ፍቅር ከፍተው ነው የላኳት እቺ ልጅ በቃ አብርሃም ላይ እንደዚህ ያርገ ስሪበት ተብላ ተላከች። ከዛ የነን ሰራች። አሁን የሚድረስ ምቀኝነት ምን ያደርጋል? ይድረስ ለቡታ ጅራ ይቶበሮች፣ እንዴ ስንት ይቶበር እያለ አብርሃም ላይ ብቻ መንጠልጠሉ ግን ትንሽ፣ ሼምና ሼርን አታቂም ወይስ እሱ ፌመ ስለሆነ ልፈምሽበት ታይቶች ነው። እንጂ አብርሃም ታደሰ እንደዚህ አይነት ልጅ ጨዋ ያሳደገው ነው። እላችኋለሁኝ። አስተያየት ስጡ በኮመንት። በሌላ ቪዲዮ እንገናኝ። ባይ ባይ። ላይክ፣ ሸር፣ ሰብስክራይብ